በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን፣ ጽኑ ሰላም እንደምን አላችሁ? የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ ዕለተ ሠሉስ ወይም ማክሰኞ ነው። የሕማማት ሁለተኛ ቀን ለፍጥረት ሶስተኛ ቀን ለሕማማት ለድንግል ማርያም ሁለተኛ ቀን ብለን እንወስደዋለን። በዚህ ዕለት ከህማሙ ምኑን እናስታውሳለን የሚለውን ነገር የምንማር ይሆናል። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ከዚያ በፊት ግን እንደተለመደው እንዴት ናችሁ? እየበረታችሁ ነው ወይ? እሱን ማረጋገጥ አስላል ማለት እርግጡላችሁም አወየ በረታን ነው እንደምትሉኝ ተስፋ አደርጋለሁ። በተለይ ወጣቶች እህቶቻችን ጫማ ሳይቀር አውልቃችሁ የመድኃኒታችን የኢየሱስ ክርስቶስን መከራ ስቃይ፣ ህማሙን ለማስታወስ በረከት ለመቀበል በባዶ እግራችሁ ሁሉ የምትሄዱ እንዳላችሁ እረዳለሁ። በነገራችን ይሄም የሚበረታታ ነገር ነው አንዳንዴ ሰው ራሱ ያልሆነውን ሕይወት ሰው ሲነቅፍ ይታያል። መጀመሪያ ልባችን ያለው ምን አለ? ስንት የሚቀረን ነገር አለ? በዚህ አይደለም የሚገለጠው፣ ጫማ በማውለቅ አይደለም ምናምን የሚል ሰው አይጠፋም። ይሄ ግን ስንፍና ነው፣ በነገር ስንፍና ነው። እስከ ችግራችንም ቢሆን ይሄ ነባር ታሪካችን አባቶቻችን የወረስነው ነው እና ማንስል ሰዎች ዝም ብንል የሚሰሩት ግን ቢሰሩ መታደል ነው። በነገራችን በልዩ ልዩ መልክ ያው የኢየሱስ ክርስቶስ መከራና ስቃይ ከኛ ጾም፣ ጸሎት፣ ስግደት ጋር ፍጹም የሚነፃፀር ባይሆንም ለምንድነው የማይነፃፀር የምላችሁ? መጽሐፍ የሚነግረን ኢየሱስ ክርስቶስ ለአንድ ሰዓት የተቀበለውን መከራ የሰው ልጅ መ ቢጋደል እኩል ሊመጣ አይችልም። የአንድ ሰዓቷ ማለት ነው የአንድ ሰዓቷ ስለዚህ ጾም ያንሳል። ዞሮ ዞሮ ግን በደቂቃም ይሆን በማይክሮ ሰከንድ መድኃኒታችን ኢየሱስ ክርስቶስን አስበን መከራውን ሕማሙን አስበን ከበረከቱ መሳተፋችን ከሕማሙ መሳተፋችን ቀላል አይደለም። በእውነት ከመከራው ከሕማሙ እንድንሳተፍ እንሳተፎ በሕማሙ በሕማሙ እንሳተፈው ዘንድ ከመከራው ትንሽ ቀምሰን እኛም በረከት እናገኝ ዘንድ ስለፈቀደልን ስሙ የተመሰገነ የሚነጻጽር ግን ሆኖ አይደለም እና በልዩ ልዩ መልክ ማሰብ፣ ማዘከር፣ መበርታት ወጋችን፣ ልማዳችን ስርዓታችን ነው። መዳናችንም የተፈጸመ በዚህ ስለሆነ እንደገና ደግሞ ከበረከቱ ደግሞ ከህማሙ እንድትሳተፍ ነው ውሉ ደግሞ ከትንሣኤው በረከት ስለሚያድለን ጭምር ነው እና እንደምትበረቱ እየበረታችሁ እንደሆነ ተስፋ አድርጌ ወደ ትምህርታችን እንሂድ። ማክሰኞ እንግዲህ የትምህርት ለባል የቤተክርስቲያናችን ሊቃውንት መልስ የሰጠበት ያስተማረበት ነው። ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ፣ ማርቆስ ወንጌል ምዕራፍ ከቁጥር 2 ጀምሮ አነቡ። እናንተ በሌላ መልኩ በፌስቡክም በቴሌግራምም ደግሞ እንግዲህ ተደራሽ ስለሚሆን እኔም ደግሞ ተደራሽ ለማድረግ ሞክራለሁ፣ ትንታኔውን ማለት ነው። ገጸ ንባቡን ግን መጽሐፍ ቅዱስ ላይ እናንተ ማነበብ ትችላላችሁ። እንግዲህ ጌታ ኢየሱስ ክርስቶስ ከቤተ መቅደስ ገብቶ ቤተ መቅደሱን ሲያነጻ ሚሸጡ ሚለውጡትን ወንበዴዎቹን ሲያባርር ያዩ ሊቃነ ካህናት እና የህዝቡ አለቆች በቤተ መቅደስ በመኩራብ ሲያስተምር አይተውት መጡና ወደሱ ጥያቄ ያቀረቡለት በስልጣን ትገብር ዘንተ፣ ይህን ስልጣን የት አግኝተው ነው ገበያ ፈታ እንደገና ታስተምራለህ? ማን አስተምር ብሎ ላከ? ማን ገበያ ፍታ ብሎ ላከ? ስልጣኑ ከየት የተገኘ ነው አሉት። ኢየሱስ ክርስቶስም መልሶ ጥያቄም በጥያቄ አንድ ጥያቄ እጠይቃቸዋለሁ እሱን ስትመልሱልኝ እኔ ደግሞ ይሄን መልስላቸዋለሁ፣ ብሎ ማይቴወቱ ጥምቀቱ ላይ ዮሐንስ አላቸው። የዮሐንስ ጥምቀት ከወዴት ነው? ከሰማይ ነው ወይስ ከሰው ነው? አላቸው ከእግዚአብሔር ነው ወይስ ከሰው። ከእግዚአብሔር ነው እንዳይሉት፣ ለምንድን ነው አታምኑበት ታዲያ? እንደሚላቸው ገባቸው። ከሰው ነው እንዳይሉ ደግሞ ዮሐንስ ለነቢይ ያዩት ነበረና ህዝቡን ፈሩ። አናውቅም አሉ። እሱ መልሶ ይሄን አላውቅም በምን ስልጣን እንደምሰራ አላውቅም አላቸው። እንዲህ ይበል እንጂ ለጊዜው በኋላ ግን ተነተነላቸው። ምን አላቸው? ሁለት ልጆች ያሉት ሰው ነበረ። የመጀመሪያው ሂድና ወደ ወይን አትክልቴ ስራ ብሎ አዘዘው። እሺ አለና ቀረ። ታናሹን ደግሞ ሂድና ስራ አለው። አልሄድም እምቢ አለ። በኋላ ግን ተነስቶ ሄዶ ከወይን አትክልቱ ሰራ። የትኛው ነው የፈጸመ አላቸው? ታናሹ ነው ብሎ መለሱለት። እሱ መልሶ እነሱን እንዲያስተምራቸው ስለወደደ በምሳሌ ታናሹ ነው። ለምን? ስለተጸጸተ። እንግዲህ በምስጢር ሊቃውንት ቤተክርስቲያን ታናሽ የተባሉት ጸሐፍ ማን ነው? መጸባሃን ሀጣን ኃጢአተኞች ቀራጮች የተባሉት ናቸው። የተባሉ ደግሞ እናንተ ናችሁ ሲላቸው ነው። ፈሪሳውያን፣ ጻፍት፣ ሊቃነ ካህናት ታላቅ ይባላሉ። እሺ ባዮች፣ አጨራሪዎች፣ ተናጋሪዎች የራሳቸው ግን ማይተገብሩ ጻፍት ፈሪሳውያንም በነገራችን እ ተአቀቡ እምብሆ አሙ ለፈሪሳውያን ተብሎ በወንጌልም እንደተጻፈ ከእርሷቸው ተጠበቁ የተባሉ ናቸው። አስመሳይነት፣ እነሱ የማያደርጉትን ሰው ላይ ቀንበር የሚጭኑ ሁልጊዜ ወግ አጥባቂነን ባዮች ታይታ ወዳጆች በተግባር የሌሉ ልክ ይሄ ምን ልበልላችሁ ዘመን በእርግጥ ፈሪሳውያኑ በስተናል እውነት ለመናገር አስመሳዮቹን ይበዛል፣ እሱ ነው እና እናንተ እሺ እያላችሁ እያስመሰላችሁ በሕይወት ማትኖሩ፣ ታናሹ የተባለው ግን ጻፍት ፈሪሳውያን እናንተ ብያላችሁትን ሕግ የፈጸመ ኃጢአተኛ የተባለ ቀራጭ የተባለ ድሃው ነው በመንግስተ በመንግስት ሰማያት ቀድመዋችሁ ይገባሉ፣ የኋለኞች ፊተኞች ብሎ ይህን ምስጢር ነገራቸው። ሁለተኛ ምሳሌ ማንስቶላቸዋል። ምናላቸው? የወይን አትክልት የነበረው ባለጸጋ ነበረ። የወይን አትክልቱን ለሌላ ለሰራተኞች ሰጥቶ፣ የወይን አትክልቱ ባፈራ ጊዜ ለሱ የሚደርሰውን ዋጋ ይቀበሉለት ዘንድ መልእክተኞችን ላከ፣ ይላል ማርቆስ። ወንጌል ላይ የተጻፈውም ይሄ ነው። የመጀመሪያዎቹን የያዟቸው ደበደቧቸው። እንደገና ሁለተኛ የሚበዙ መልእክተኞችን ላከ። አሁን እነሱን አልተቀበሏቸውም። ሶስተኛ ፍሩት ብሎ ልጁን ላከ። ልጁን ሲልክ ግን ሁ ን ንቅትሎ ወንር ከብ ርስቶ ወራሹ መቷልና ና ንግደለው ርስቱን ምጃችን እናድርግ ብለው ልጁን አይደለም ይዘው ሰቀሉት ገደሉት ይላል ይህንን ምሳሌ ነው። የመጀመሪያ መልእክተኞች የተባሉት ነቢያት ናቸው። ቅዱሳን ነቢያት፣ አበው ነቢያት፣ አበው ጸሐፍት ነቢያት፣ አስራ አራቱ አበይት ነቢያት፣ አስራ ሁለቱ ደቂቀ ነቢያት እንዲሁም ከሙሴ እስከ ሙሴ ድረስ የነበሩ ከአዳም ጀምሮ የነበሩ ነቢያትን እግዚአብሔር በልዩ ልዩ መልክ በሕገ ልቡናም፣ በኋላም ደግሞ በሕግ በኦሪት ወደ ሰዎች ላከ። አጸበወይን የተባለው የሰው ልጅ ነው። ከሰው ልጅ ያገኙ የሰው ልጅ ወደ እግዚአብሔር ይመለሱ ዘንድ እንዲያስተምሩ፣ እንዲያጽናኑ ነቢያትን ላከ። የሰው ልጅ ግን አልተቀበላቸውም። ነቢያትን ብዙዎቹን ገደሏቸው፣ አሰቃያቸው፣ መከራ ደረሱባቸው። በኋላ ከእነሱ የሚበዙ የተባሉት ደግሞ የመጀመሪያዎቹ ደቂቀ ነቢያት ት ናቸው። ሁለተኞቹ ደግሞ ደቂቀ ነቢያት ናቸው፣ አስራ ሁለቱ መጽሐፍ ቅዱስ ላይ ተጽፎ የምናገኛቸው ትንቢት ያላቸው ማለት ትንቢታቸው ተጽፏል። እነሱን ላከ ንስልክ እግዚአብሔርም እነሱ ሲልክ ወይም ስላሴ ሲልክ እነሱንም አልተቀበሉ። በሶስተኛው ልጁን ላከ፣ ማለት ወልደ እግዚአብሔር ሂድ፣ ሥጋ ልበስ፣ ሙት፣ ተሰቀል። አንድያ ልጁን ወደዚህ ዓለም ቢልክ እሱንም ይባስ ብለው ጭርቅ አስገደሉት። እንዲህ ነው አለ እንግዲህ እናንተ ይጣሁት እኔ ስሆን ላድናችሁ መጥቼ ነገር ግን የእኔን ስልጣን ትጠይቁኛላችሁ እንጂ አለመቀበል ባህሪያችሁ ስለሆነ ነው። ዓለም ኢየሱስ ክርስቶስን አልተቀበሉትም እንደሚል ወንጌል ዮሐንስ ምዕራፍ አንድ ላይ እንደተጻፈው የተቀበሉትን ስልጣን ሰጣቸው ብለው ደግሞ መልሶ ይናገራል። ስልጣኑ ምንድን ነው? ኃይል ያለው ከእግዚአብሔር ጋር የመዋሃድ ስልጣን፣ ርስቱን መንግስቱን የመውረስ ስልጣን ሰጣቸው። ስልጣነ ከነትን ሰጣቸው። ውሉድ እግዚአብሔር ይኩኑ ነው የሚለው የእግዚአብሔር ልጆች የሆኑ ዘንድ ስልጣን። ነገር ግን ያልተቀበሉት የተባሉት ሱን ጸሐፍት ፈሪሳውያን፣ ሊቃነ ካህናት እነሱ ናቸው። ስለዚህ ይዘው ሰቀሉት አይደለም የወ ፍሬውን ማግኘት የሚገባውን ለባለጌታው ሊመልሱ ይቅርና ጭራሽ መልእክተኛውን ልጁን የሚያከብረውን ይፈሩታል፣ ሊያከብሩት ይችላሉ ወይ ይፈሩታል ወይ ያከብሩታል ብሎ የላከውን ልጁን ሰቀላችሁ ተሰቅሉኛላችሁ ብሎ ሲነግራቸው ነው። ራሱ የሚሰቀለው ወልደ እግዚአብሔር ራሱ ስለሆነ፣ ስለዚህ እንዲህ አድርጎ አስተማራቸው፣ እንዲህ አድርጎ በትንታኔ አስተማራቸው። አለም መዳናችን እሁን ይሆን ዘንድ በክፋት በተንኮል ወልደ እግዚአብሔርን ለመሰቀሉ የሱም ፈቃድ ቢሆንም ዓለም ግን ምክንያት ነው። አይሁድ እንደ ምክንያት ሆነው እጃቸውን፣ ግልበታቸውን፣ ክፋታቸውን፣ ተንኮላቸውን፣ አንደበታቸውን ተጠቅመው ወልደ እግዚአብሔርን ሰቀሉት። የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ተሰቀለ። ለእኛ መድኃኒት ሆነ። አይሁድ ግን ስደተ ከሆነ ለአይሁድ ስደት ሆነ። ስደት እንዴት ነው? አንደኛ ከሕሊናቸው ተሰደዋል። የሰቀሉት የገደሉት ወልደ እግዚአብሔር መልሶ ሲነሳ መልሶ የሚፈርድባቸው ሲሆን፣ በዚያን ጊዜ በሚፈርድበት ዕለት ለእነሱ በቀላቸው የተባለ ወልደ እግዚአብሔር ከሞት ሲነሳ ወልደ እግዚአብሔር መሆኑ አምላክ ዘባማን መሆኑ ቀዳሚ ወደ ሀሪ ጥንታዊ ቀዳማዊ መሆኑን ሲረዱ የህሊና ስደት አለባቸው። የህሊና ስደት አለባቸው። እስካሁን ድረስ አልተወለደም፣ አልወረደም፣ አልሞተም፣ አልተሰቀለም የሚሉ የአይሁድ ወገኖች አሉ። ለታሪክ ተወቃሽ ላለመሆንም ጭምር ማለት ተወለደ ካሉ ማን የት ነው የተወለደው? ኢየሩሳሌም። ተሰቀለ ካሉ ማን የሰቀለው? እናንተ ወገኖች፣ እናንተ አባቶች ፈርተው ከትክክለኛ ሃይማኖት ያፈነገጡም የአይሁድ ወገኖች አሉ እስካሁን ድረስ እና እንዲህ ሆነው በስጋም በነብስም ስደተኞች ሆኑ። ለእኛ ግን ምን ሆነ? ላመን ነው ግን መድኃኒት ነን። ይህንን ትንታኔ ያስተማረበት ነው። ከዚህም በላይ ብዙ ትምህርትን አስተምሯቸዋል። በምሳሌ እየጠቀስ አስተምሯቸዋል። እንግዲህ አይሁድ ፈሪሳውያን ተንኮለኞች ኑ እርሱን እጃችን እናድርግ እንስቀለው ማለታቸው ለጊዜው ለጊዜው የክፋታቸውን ጥግ ጨካኝነታቸውን ትንቢቱም ይፈጸም ዘንድ የግድ ስለሆነ ቢያሳይም፣ ነገር ግለው ርስቱን የራሳችንን እናድርግ ሚለው ግን ዜባዊ ትርጉሙ ወድቁ ደግሞ ለኛ በዳኒ ርስቱን መንግስቱን እንደሚሰጠ እሱ ካልሞተ ገነት መንግስተ ሰማያትን እንደማንወርስ የሚያሳይ ትርጉምም አለው ማለት ነው። ያው እንግዲህ የተናገሩት ለጊዜው ምድራዊ ርስትን ሽተው የሚናክልት ባለቤቱን የእሱን ርስት የራሳቸው ለማድረግ አስበው ነው። ዛሬም አለሙ እንደዚያው አለም አይችልም፣ ግን የማይችለውን እየሞከረ ስልጣን የእግዚአብሔር እንደሆነ ሁሉም እግዚአብሔር እንደሆነ የተፈጠረውም የሚታየው የማይታየውም ጠፍቶት አይደለም። ዓለም ያውቃል እንግዲህ ያውቃል። ብዙ ተፈላሰፍን የሚሉ ሰዎችም ሄደው ሄደው ሲያበቁ ኃይል አለ፣ ስልጣን አለ፣ ያው እግዚአብሔር የሚሉት የተወሰኑ ቢሆኑ ይላሉና፣ ወልደ እግዚአብሔር ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የሰው ልጅ እንዳዳነ፣ ቅድመ ዓለም የነበረም እንደሆነ ዓለምን ያሳልፈው የሚኖር ጌታ በአንድነት በሦስትነት ሲቀደስ የሚኖር አምላክ የባህሪ አምላክ መሆኑን ዓለም እያወቀ ግን መገዳደር ይዟል። መገዳደር አሁን የእግዚአብሔርን አምልኮት መጋፋትም መቀማትም እንደወቀ ዓለሙ ግን ልሞክረው እያለ ነው ያለ። ዝም ብሎ ልሞክረው አይችልም፣ ግን ልሞክረው እያለ ማለት ነው። ለምሳሌ እግዚአብሔር ፍጥረትን ፍጥረት ራሱን እየተካ እንዲሄድ ወንድና ሴት አድርጎ ፈጠረ። አለሙ ከዚህ ተቃራኒ ፈልግም ወንድና ወንድ፣ ሴትና ሴት የሚል ፍልስፍና ይዞ መጣ። ከእግዚአብሔር ሕግ የሚቃረን ነው። የሞተው የተሰቀለው የታመመው መከራ ነው የተቀበለው ስለ ፍቅር ነው። ስለ ሰው ልጆች ፍቅር ነው። ፍቅር ነው ራሱ እግዚአብሔር። እግዚአብሔር ሰ ፍቅር ውጡ ቅዱስ ዮሐንስ እንደሚናገረው ነገር ግን ጥላቻን በዓለም ሲሰብኩ ጦርነትን ለዓለም ሲሰብኩ ሀገርን ከሀገር ሲያጋጩ የሚኖሩ ሰዎች ያሉባት ዓለም ሆናለች። ተቃራኒ ነው ሀሳቡ ስለሆነው። ምስጋና ለያሬዳዊ ምስጋና እንደ መላእክት ሰው ተመስጦ እግዚአብሔርን እንዳያገለግል ከጎን ዘፈንን ፈጠረች፣ አለ ዘፈንን ፈጠረች። ከእግዚአብሔር ሕግ ምን ያህል ተቃራኒ እንደምንሆን አስቡት። ዓለም እንዲህ ነው ከእግዚአብሔር ሕግ እየወጣን ወደዚህ ዓለም ገዢ ፎ አለቃ ወደ ዲያብሄድ ብዙ ስራ ይሰራብናል። ብዙ ስራ ይሰራብናል። ብዙዎቻችን ከሃይማኖት ታለን ነገርም ብዙ ነው። እውነት ለመናገር የወጡት እንዳልሆነ ስለዚህ አለም የስክቶ ሲመጣ ብቻ አይደለም አልቀበለው ያለች። ዛሬም አስተምሮውን ህጉን ላለመቀበል ብዙ ጥረት እየተደረገ ነው። በዚህ ዓለም ውስጥ ነው ያለ ነው። በዚህ ዓለም በዚህ ቻለንጅ ነው የሚሉት በዚህ ቻሌንጅ ውስጥ ነው ያለ ነው። እውነት ለመናገር በእርግጥ እኛ ቻሌንጁን ተቀላቅለናል። ምን ያህል በርተናል ማለት አይደለም፣ ግን ክርስትና ምን ያህል የእግዚአብሔርን ግን የሚቀበል ሰው ምን ያህል ፈተና ይደለ ምን ያህል ተቀራኒ አማራጭ እየመጣበት እንዳለ እንድናስተውል ነው። እና ሕማሙ መድኃኒታችን ነው። መከራው መሰቀሉ ለእኛ ድኅነታችን ነው፣ ለአይሁድ ግን በሱች በሱ አንድ የተሸነገለ የተሸጠበት ሰው ወዮለት። አሳልፎ ለሸጠው የስክቶስን ለመስቀል ለበቃ መከራ ያደረሰበት ወዮለት፣ ለሱ ወዮለት፣ ለሱ የትነት መፈጸሚያ ለሆነ ለሱ ወዮለት። ለእኛ ግን ሕማሙ ሞቱ፣ ዘላ አጎናጥፎናል እና ክብር መስጋና ለስማ አጠራሩ ይሆን ትምህርትን ለማጠቃለል ያህል ዛሬ ያነሳ ትንታኔ የሰጠበት ለፈሪሳውያን ለሊቃነ ካህናት እንዲሁም ለሕዝቡ መሪዎች መልህቀ ህዝብ ወይም ልሂቃነ ሕዝብ የሚባሉት ለነሱ መልስ የሰጠ ያስተማረበት ስልጣኑ የራሱ እንደሆነ የሰማይ ንጉስ ጌታ አምላክ እንደሆነ በግልጽ ባይ ነገራቸውም በምሳሌ ግን አስረድቷቸዋል፣ ረዱታል እንግዲህ አስረድቷቸዋል። እናንተ ግን የምትቀበሉ አደላቸው። እናንተን የሚቀድማችሁ ብዙ ነው። እናንተን ኃጣን መጸባህን ቀራጮች ይቀድሟቸዋል። በፊት ኦሪትን አልተቀበሉም፣ በኋላ ግን አዲስን ተቀብሎ የሚቀድሟችኋል። እናንተ ግን ኦሪትን እንይዛለን ብላችኋል። የኦሪትን ሕግ እናጠብቃለን ትላላችሁ፣ ግን ስራ አታውቁትም የሚያድናችሁን አምላክም አትገነዘቡትም ሲላቸው ነው። በእውነት በፈሪሳውያን በሰዱቃውያን ብቻ የምንዘብት ሰዎች አይደለንም። እኛም ቢሆን ዛሬም እግዚአብሔርን በእግረ ህሊናችን፣ በእግረ ልቦናችን፣ በማንነታችን፣ በህይወታችን በደንብ ያልተረዳ ነው ብዙዎች ነን። በአንደበታችን ብናውቀውም አምላካችን መሆኑም ብንረዳም ብንናገርም፣ በተግባር ግን ህግ እግዚአብሔርን በመፈጸም ያልነቃን፣ ያልበቃን፣ ያልጸናን ሰዎች ያው ሁላችንንም የሚመለከት ጉዳይ ነው። ሰነፎች ነን። ስጋዊው ነገር ካላበረታን በስተቀር ከመንፈሳዊው ያን ያህል ነን። ግን ካለንበት መንፈሳዊ ህይወታችን እየጨመርን እንድንሄድ ህማሙን፣ መከራውን እያሰብን ሁልጊዜ በምግባር ሃይማኖት በሃይማኖት እንድንጸና ለዚህም ኃይል ጸዋን እንዲሆነን አምላካችን ይሆንልን። ይቆየን መልካም ህማማት አሁን ምን መርታ ነገ ደግሞ ያው ረቡን በሚመለከት ስለተደረገ ምክር ሐሳብ ይዤ እመጣለሁኝ እስከዚያው ሰላም ቆይ ሰላም እግዚአብሔር ከሁላችን ጋር ይሁን እንበለ ደውየ ወህማም እንበለ ጻማ ወድካም አመ ከመዮም ያብጻህነ ያጽሙ እግዚአብሔር በሰላም